አንቺ ለምን እዚህ ሆስፒታል መጣሽ? እንዴት ዶክተር፣ ጥያቄ አይደለም የፈለግኩት መልሱን ስጪ። ለምን እዚህ ሆስፒታል መጣሽ? ያመጣኝ ባለቤቴ ነው። ኦኬ፣ ባለቤትሽ ነው እንጂ አንቺ ፈልገሽ አልመጣሽ ማለት። አይ እንደሱ ማለት ፈልጌ አይደለም፣ የመጣሁትማ ፈልጌ ነው። እና እኮ ፈልገሽ ከመጣሽ ለምን መጣሽ? ለመታከም። ለመታከም አልመጣሽ አንቺ፣ ፈጽመው ለመታከም አትመጭም እዚህ ሆስፒታል። ባለፈው ጊዜ ፀነሽሽ የመጣሽ ጊዜ አንቺም ልጁም ለመትረፍ የነበራችሁ ዕድል በጣም ጠባብ ነበር አይደለም? ያን ሁሉ ደክመን ለፍተን አንቺን በህይወት አተረፍነች። እግዚአብሔር ይመስገን አትበይ። እግዚአብሔርን እዛው ቤተ ክርስቲያን ሄደሽ አመስግኝ። እኛንን እዚህ ደክመን ለፍተን ያዳንሽ እና ወደ ቤትሽ ስትሄጂ ምን አልኩሽ? ከዚህ በኋላ እንዳታረግሽ ብትጸንሽ ልጁም አንቺን በህይወት የመትረፋችሁ ዕድል ጠባብ ነው ብዬሻለሁ አላልኩሽ? ብለኛል ዶክተር። ግን አንቺ እኔ ምልሽን አልሰማሽ። ያን ሁሉ ጭንቀት ያን ሁሉ ድካ ረህተሽ አሁን ሆድሽ ውስጥ የሶስት ወር ፅንስ ይዘሻል። ስሚ፣ እኔ እንደ አንቺ ልከኝነት ቢሆን ይሄንን ህክምና ማድረግ አለ ምን አጠፋው ዶክተር? ምን አጠፋው? ምን አጠፋው? አሁንም ጥፋትሽን አላመንሽም? እሺ፣ በቃ ዶክተር፣ አጥፍቻለሁ፣ ይቅርታ። ሆድሽ ውስጥ ያለውን ፅንስ ወደድሽም ጠላሽም አቶች ቅታእል በይቅርታ የምታተርፈው ህይወት ኖሮች በጣም ደስተኛ ነበር። አዝና ዶክተር በቃ ጭቅ እኔ አይደለሁም የጨከንኩት፣ አንቺው ራስሽ ላይ ነው የጨከንሽው። ለምንድን ነው ያረገሽው? እኔ ፈልጌ አይደለም ያረገስኩት እና ማን አስገድዶሽ ነው ያረገሽው? አስገድደኝ ነው ልትኝ እንዳትል። አይደለም አቤል፣ እግዚአብሔር ሰጠኝ። እግዚአብሔርን እዚህ ውስጥ አትጨምሪው። እግዚአብሔር የማትወልጂውን ልጅ አይሰጥሽም። አቤል፣ እኔ ሕክምና ባለሙያ ነኝ። በሕክምና ሳይንስ ደግሞ በሚገባ አምናለሁ። እሺ። ነገር ግን አንዳንድ ጊዜ ሕክምና ሳይንስ የማይደርስባቸው አንዳንድ ነገሮች አንዳንድ ጊዜ ሊፈጠሩ እንደሚችሉ አምናለሁ። እናንተ ልጅ እንዳይረገዝ ተጠንቀቃቸው። ነገር ግን የእናንተን ጥንቃቄ ሁሉ አልፎ ልጅ ተረገዘ። ከመረገዝም አልፎ ሶስት ወር በህይወት አለ። ይሄ ከእናንተ ቁጥጥር ውጭ የሆነ ነገር አይደለም? ዶክተር እሷ ሆን ብላ ለእኔ መድኃኒቱን እየዋጠች እያስመሰለች ስታታልለኝ ነው የሚኖረች። አንተን ብታታልልህም የህክምና ሳይንሱን ማታለል አትችልም። ልጁ በአንድ ወር ጊዜ ውስጥ መሞት ነው። አሁን ስንት ወር ነው? ሶስት ወር አልኩ እኮ። እሺ ዶክተር ነገር ግን አንዳንድ ጊዜ ደግሞ የሆኑ ተአምራቶች ይፈጠራሉ። ብዙ ደግሞ ቆይ፣ ይሄ ከእሱ አርግዝና ጋር ምን ያገናኘዋል? እኛ እየተጠነቀቀ መድኃኒትም እየወሰድኩኝ ጭራሽ አታረግዥም የተባልኩት ሴትዮ በማላውቀው ተአምር ድንገት አርግዣ ያገኘሁት ይኸው የሶስት ወር ልጅ በሆዴ ውስጥ አለ። እና በእምነት መጽንስ ከቻልኩ በእምነትም መውለድ እችላለሁ ማለት። አትቺም። እችላለሁ። ትሰምኛለች በሃያ አራት ሰዓት ውስጥ በማህፀንሽ ውስጥ ያለው ፅንስ መውጣት አለበት። አቤል በቃ ዘጠኝ ወር አርግሽ ወልጅ። የምታቀፈው ልጅ እንጂ የማስወርደው ልጅ አላረገስኩም። ዶክተር ምን ማለት እንደምችል አላውቅ። ምን ተፈጠረ? ይሻላለች ምኑን ነው ይሻላለች ህክምናውን አትፈልግም? ህክምናውን አይደለም፣ በ24 ሰዓት ውስጥ ጽንሱን ከማህፀኔ ውስጥ አላስወጣም። በጀመሪያ ሲጀምር ሆዳ ውስጥ እኮ ውስጥ ጽንስ የለ። አዎ ዶክተር፣ አንተ የምትለው ነገር ልክ ነው፣ ግን እሷ ፈጽሞ ሊገባት አልቻለም። ቆይ ምንድን ነው የሃይማኖት የእምነት ምናምን ጉዳይ ነው? ሃይማኖት ሳይሆን የእምነት ጉዳይ ነው። በቃ እምነቷ ለራሷ ተይላት። ውሳኔው አደገኛ መሆኑ ካስረዳናት? ውሳኔ የመጨረሻ ውሳኔ ነው። እስኪ መጨረሻውን እናየዋለና ውሳኔው የጸና የሆኑ መጨረሻውን ስናየው ግድ የለም አብረን እናያለን ይህንን ፅንስ ከማህፀኗ ውስጥ ለማውጣት ያለን እድል ሁለት አይነት ነው አንዱ ኦፕራሲዮን ነው ሌላው ሜዲሲናል ነው በመድኃኒት ምናልባት ኦፕራሲዮኑን ፈርታ ወይ አንድ ነገር ሆናለሁ ብላ ስጋት ካለባት በመድኃኒቱ ልንሞክራት እንችላለን በ24 ሰዓት ውስጥ ሙልጭ አድርጎ አስወጥቶ ይገላክላል እንዲህ እሷ እኮ ጽንሱ ፈጽሞ መቋረጥ የለበትም እኮ ነው የምትለው። አላስወጣም እኮ ነው የምትለው ዶክተር። ማስወጣት አትፈልግም። ታዲያ የሞተሽን ሆዷ ውስጥ አቅፋ ምን ልታደርገው ነው ዶክተር? እሷማ የምትለው ዘጠኝ ወራር ጊዜ እወልዳለሁ ነዋ፣ ወልደዋለሁ። በምንድን ነው የምትወልደው? በእምነት ይሄንን ልጅ በእምነት ወልደዋለሁ አለች። ወይ የማይሰማ ነገር የለም። ግዴለ ብራስ የሆኑን ትተን መድኃኒቱን እንሰጣታለን። በ24 ሰዓት ውስጥ ሙልጭ አርጎ ጥርግ አርጎ ይወጣላት። ከዛ በኋላ ህክምናዋን እንቀጥላለን። ቆይ ዶክተር፣ መድኃኒቱ ስነስ እሺ ካላለች? አዎ እሱማ ይሄንንማ እሷ ማወቅ የለባትም። አንተ ካወኪ በቃ

ዛሬም ለተፈጠረው ስህተት በሆስፒታል ውስጥ ከፍተኛ ይቅርታ እንጠይቃለን፣ አሰራራችንን እናስተካክላለን። በእውነት ዶክተር ደህና። በሚራክል አታምርም? በሚራክል አምናለሁ። የሚራክልን ይኸው በእጄ ታቅፋለሽ። በተአምር ብቻ አይደለም፣ ተአምር በሚሰራው ማምናከ